ሰበር ዜና የሐዋሳ ከተማ አስተዳደር ለገጽታ ግንባታ ዶክመንታሪዎችን ያሰራበት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለዋልታና ፋና ቴሌቪዥን ሀያ ሚሊዮን ብር እዳ አለበት ሲሉ ረዳት ፕሮፌሰር ተሰማ ኤልያስ ገለጹ። ፕሮፌሰሩ በማህበራዊ ትስስር ገጻቸው ላይ ባጋሩት መረጃ በሴንትራል ሆቴል ለአመራሮች መስተንግዶ ብቻ የወጣ ከሰላሳ ሚሊዮን ብር በላይ እዳ ስላልተከፈለ ሆቴሉ ግብር ለከተማ መስተዳደሩ አልከፍልም ብለው ዝተዋል ሲሉ ሀሳቡን አስፍ እንዲሁም ሳውዝ ስታር ሆቴልና ሀይሌ ሪዞርትን በርካታ ሚሊዮን ብሮች ከተማ አስተዳደሩ ጋር እንዳሉት የተረጋገጠ ነው ሲሉ ሀሳባቸውን ገልጸዋል። በመጨረሻም ረዳት ፕሮፌሰር ተሰማ ኤልያስ በመልካም አስተዳደር እጦትና በተደራ ዘመቻ ዘርፍ ያበላሻችሁትን የሐዋሳ ከተማ ገጽታ በወሬ ወይም በፉጨት አይገነባም ሲል ሐሳቡን አጠቃሏል። ሲዳማ ኒውስ ለሐዋሳ ከተማ አስተዳደር አጠር ያለ መልእክት ያስተላልፋል። ክቡር ከንቲባ ቶሞ ክሬማር ሸይና ካቢኔው የከተማውን ነዋሪ ድምጽ በመስፋት የለውጥ አካል ሆነው ከተማውን ከወርቀት እንዲታደጉ ስንል ጥሪ እናቀርባለን። የሲዳማ ብሔር ዘመን መለወጫ ፍቼ የጨንበላላ በዓል መቃረቡን ተከትሎ ወላይታ ቲቪ የአርቲስት ዮሐንስ በቀለ ቶኪቻውን ዘፈን በሚዲያው አሰራጭ።

በሲዳማ ክልል በተነሳው ተቃውሞ በተመለከተ በየትኛውም የክልሉ መንግስት ሚዲያዎች የአርቲስት ቶኪቸው ዘፈኖች እንዳይከፈቱ መደረጉ ይታወሳል። ዛሬ ደግሞ የወንድም ህዝብ ድምጽ የሆነው ወላይታ ቲቪ የቶኪቸውን ዘፈኖች ለህዝቡ ሲያስደምጥ ውሏል። የሲዳማ ብሮድካስቲንግ ኮርፖሬሽንም ከወላይታ ቲቪ በመማር የዓለም አቀፉን አርቲስት ዮሐንስ በቀለ ቶኪቸውን ዘፈኖች ለህዝብ ማስተላለፍ እንዲጀምር ሲል ጥሪ እናቀርባለን። አርቲስት ዮሐንስ በቀለ ቶኪቻው የሲዳማን ህዝብ በግፍ እያስጨነቁ የገዙ ናቸውና በአስቸኳይ ከስልጣን ይውረዱ ሲል ለጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጥሪ አቀረበ። ይህ ድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ያው አሁን በድጋሚ ነው ይህንን መልእክት ማስተላለፈው። አሁን እነዚህ የሲዳማን ህዝብ አስጨንቀው በግፍ ያስተዳደሩና የገዙ ሰዎች ስም ዝርዝር ነው፦ የሲዳማ ክልል ፕሬዝዳንት አቶ ደስታ ሊዳሞ፣ የሲዳማ ክልል የብልጽግና ጽህፈት ቤት አላፊ አቶ አብርሃም ማርሻሎ፣ የሲዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው፣ የሲዳማ ክልል ፖሊስ ኮሚሽን ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ፣ የሀዋሳ ከተማ ከንቲባ አቶ መኩሪያ እና ሌሎችም ሌሎችም አሉ። ሴቶችም አሉ አሉ፣ ብዙዎች አሉ። በዋነኝነት ያው ለምልክት እንዲሆን እነዚህን ጠቅሻለሁና፣ እባኮትን እባኮትን ጠቅላይ ሚኒስትር አብይ አህመድ እነዚህን ሰዎች እንደው ዞር ቢያለግሉን ምድሪቷ ተጨንቃል። አርቲስቱ ሲቀጥልም ከባለ ሀብቱ በግል ግብር የሚቀበሉና በተለያዩ የመሬት ምዝበራ የተሰማሩ ባለስልጣናት ናቸው ሲል አመራሮቹን ከሶ፣ ሚስቱ ወልዳ 69 ሚሊዮን ብር የተሰጠው አመራር አለ ስል ስም ሳይጠቅስ የክልሉን መንግስት አመራሮች ተችቷል። ክልሉ ስለ እነሱ ነው እንደ የተሰጠው፣ በቅ በተለያዩ ምዝበራዎች፣ በቃ ከባለ ሀብቱ ጋር በመሆን በከፍተኛ ደረጃ የመሬት ምዝበራ፣ ከባለሀብቱ ከባለ ሀብቱ ግብር የሚቀበሉ በግል ግብር የሚቀበሉ ሰዎች ናቸው። ሚስቶቻቸው ወለደች ተብሎ እስከ 67 ሚሊዮን ብር የሆነ ነገር ሆነ ተብሎ 59 ሚሊዮን ብር ምና በሚሊዮኖች የሚገበርላቸው at the same time ደሞ በተጠቅ በተቀመጡበት ወንበር ደግሞ እንዲሁ ደግሞ የህዝቡን መሬት ለፈለጉት ሰው አንስቶ የመስጠት ገበሬውን አፈናቅሎ ዞር አድርጎ ለፈለጉት ሰው ለፈለጉት ሰው የመስጠት አቅም ሁሉ አላቸው። እዚህ ደረጃ ነው ስልጣናቸውን። ከዚህ ባለፈ እስከ ምንም ድረስ ነው የሚጠቀሙት። ስልጣናቸውን ለፈለጉት አመፅ ተግባር ይጠቀሙታል። ይህ የብልጽግና ሀሳብ ነው። ጠቅላይ ሚኒስተሩና የፌዴራል መንግስት ህዝቡን ግፈፉ ብለው ፍቃድ የሰጧቸው ነው የሚመስለው። በአስቸኳይ ሀብታቸው የሚፈተሽ ሲል አርቲስቱ ጥሪ አቅርቧል። እነዚህ የሚገመገሙ አይደሉም፣ የሚፈተሹ አይደሉም፣ የሚወርዱ አይደሉም። የፌዴራል መንግስት አስር ጊዜ ብትጮሁም አይሰማችሁም እየተባለን ነውእና ልክ የፌዴራል መንግስት እናንተ እናንተ አርጉ ጠቅላይ ሚኒስትር ዶክተር አብይ አህመድ አርጉ ብለው እንደፈቀዱላቸው ያህል ነው። እነዚህ ሰዎች ሪአክት እያደረጉ ያሉት እያሉት ያሉትም በቃ እርሶ አርጉ በቃ በደንብ አርጋችሁ ግፈፉ ያሉ ያሉ ይመስል ነው እያደረጉ ያሉት። እንደዛም ነው እያሉ ያሉት። እያደረጉ እያንገላቱ ያሉትም ህዝቡን እየዛቱ ያሉትም። እስኪ የሀብታቸው መጠን ይፈተሽ። ሀብታቸው ይፈተሽ። በባለቤቶቻቸው ስም ያለው አካውንት ይፈተሽ። በባለ ሀብቱ ስም የሰወሩት ሀብት ይፈተሽ በውጭ አገራት ላይ የተንጣለለ ቪላ የሰሩት ትላልቅ ህንፃዎችን የገነቡበት ያ ሁሉ ሚሊዮን ብር ይፈተሽ በመጨረሻም አርቲስት ዮሐንስ በቀለ ቶክቻው በእነሱ አንዴ ለማ ስፍራ የለም የደሃን ሀብት መዝብረው ምድሪቷንም ባዶ አስቀርተዋል ሲል የክልሉን አመራሮች ወርፏል የደሃ ህዝብ ሀብት መዝብሯል ምንም አይነት የበለጸገ ምድር የለም ምንም አይነት በነሱ የበለጸገ ቦታ ምድርም ሰፈርም አገርም የለም ምድሪቷን አራቅተዋታል። ምድሪቷን እርቃን አስቀርተዋል። አንድ ያለሙት ስፍራ የለም። አንድ የገነቡት ስፍራ የለም። ሲዳማ ኒውስም በቀን አራት አምስተኛ ወር 2015 ዓ ም በፌዴራል ፀረ ሙስና ኮሚሽን ለተቋቋመ ኮሚቴ የተላከን ጥቆማ የሲዳማ ክልል አመራሮችን በተመለከተ የተለያዩ ወንጀሎች በሰነዱ ላይ እንዳለም ተመልክቷል። አመራሮቹ በበርካታ የሀብት ምዝበራና የማይታወቅ የሀብት ምንጭ ጨምሮ በተለያዩ ዓለማት የተለያዩ ቅንጡ ቤቶችን በአጭር የስልጣን ዘመናቸው አፍርተዋል ተብለው ጥቆማ ተሰጥቶባቸዋል። በቀጣይ ዘገባችን የተሰጡትን የሌብነት ጥቆማዎች ላይ ተመርኩዘን ሰፋ አድርገን ለአድማጮች እናደርሳለን።